ፋኝ የልብን ካገኘው ከተሳካለኝ ለሚያልፋሉ ባልታ እኔ ስግድ የለኝ ባሉ አልኩበቱ የስሜ እንኳን ቢጠፋ ቃል ኪዳን አለብኝ ፍቅርህን ላልገፋ ቢወ ያሉትን ይበሉ ፍቅሩ ተረታኝ፣ የወደደ ሟች ነው ይህ መይጠፋኝ። አረ ወይኔ ሀይምዬ፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦች በጣም ይቅርታ፣ እንዴት ናቸው? ደህና ናቸው። ላይክ ሸር እያደረጋችሁ ማለት ነው እንግዲህ። ሀይምዬ እውነት የአምባሰል ልጅ ሆና የባቲ ቅኝት ድስቅ ድስቅ ይላል እሷን ሳይ ድንገት ብ እየሻለው። ኔ ደግሞ ማለት ነው እንደው ሀይሚዬ በጣም አምሮባታል። አረኛም ተቀብለናል። አማቻችንን ሸበላውን ተቀብለናል። ቁመቱ መለሎ እንደ ሰባ ሰባት ድርቅ የያዘው ሀይምዬ አንቺ ወደር ሽሆን ማንም ሰው ያለውን ይበል እንጂ፣ እንደው ፍንክች እንዳት እንዲው፣ ብሩኬ እንዳይረታሽ። አይ ቡራዬማ ማታ ሸበል ገዳሚ ያለብን እኮ በፔፕሲ በኮካ ኮላ ፋብሪካ ውስጥ ማለት ነው። እና ሀይሚዬ እኔ ቆንጆ እኛ ተቀብለናል። እና በሙዚቃ ቅውጥ አድርገዋለች። እዚህ ኮመንት ላይክ ሸራ አስተያየት ስጡ። ባይ ባይ።